ሰላም ጤና ይስጥልኝ። ውድ የተራራው ሚዲያ ቤተሰቦች የዕለቱን አጫጭር ዜናዎች ማሰማት ጀምራለሁ። ኢሰመኮ በኦሮሚያ ክልል ማረሚያ ቤቶች በታራሚዎች ላይ ድብደባና ኢሰብአዊ አያያዞች እንደማይፈጸሙ አዲስ ባወጣው መረጃ አስታውቋል። አፍሪካ በተመድ ጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ የኬንያው ፕሬዝዳንት ዊሊያም ሩቶ ጠየቁ። በፋኖ ኃይሎችና በብልጽግናው መንግስት እየተካሄደ በሚገኘው የትጥቅ ትግል የፋኖ ኃይሎች ባደረግነው ከፍተኛ ማጥቃት ድል ተቀዳጀን ሲሉ ተደመጡ። በዝርዝር እንመለከታቸዋለን። ሰመኮ የኢትዮጵያ ሰብአዊ መብት ኮሚሽን በኦሮሚያ ክልል ማረሚያ ቤቶች በታራሚዎች ላይ ድብደባና የሰብአዊ አያያዞች እንደማይፈጸሙ አዲስ በወጣው ሪፖርት አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽን ሆኖም ጥራት ያለውና የተመጣጠነ የምግብ አቅርቦት ችግር፣ የሕክምና አገልግሎት ውስንነት፣ የትምህርት መርጃ መሳሪያዎች እጥረት፣ የታራሚዎች ማደሪያ ክፍሎች መጨናነቅ ችግሮች መኖራቸውን ግን ማብራራቱን አልተዘነጋም። በኢትዮጵያ ሰብአዊ መብት ኮሚሽን ክትትል በተገኙ ግኝቶች ላይ ከባለ ድርሻ አካላት ጋር በተደረገ ውይይት መንግስት ለአንድ ታራሚ በቀን የሚመድበው 41 ብር ከ60 ሳንቲም በጀት ዝቅተኛ መሆኑ ለምግብ ከተያዘው በጀት ላይ የመብራትና የውሃ ክፍያ ተቀንሶ የሚከፈል መሆኑና በመብራትና በውሃ ፍጆታ ላይ የታሪፍ ጭማሪ መደረጉ ለታራሚዎች በሚቀርበው ምግብ ላይ የተፈጠረውን እጥረት አባብሶታል ሲል ተናግሯል። አፍሪካ በተመድ በጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ የኬንያው ፕሬዝዳንት ዊሊያም ሩቶ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ረቡ ዕለት ባደረጉት ንግግር ጠይቀዋል። ፕሬዚዳንት ዊሊያም ሩቶ አህጉሪቱ በጸጥታው ምክር ቤት ቋሚ አበል አባል አለመሆኗ ተቀባይነት የለውም ሲሉም ተደምጠዋል። አፍሪካ በጸጥታው ምክር ቤት ቢያንስ ሁለት ቋሚ መቀመጫ ሊኖራት ይገባል ያሉት ዊሊያም ሩቶ በጸጥታው ምክር ቤት ላይ ማሻሻያ ማድረግ ለተመድ ሕልውና አስፈላጊ መሆኑንም ተናግረዋል። በፋኖ ኃይሎችና በብልጽግና መንግስት እየተካሄደ በሚገኘው የትጥቅ ትግል የፋኖ ኃይሎች ባደረግነው ከፍተኛ ማጥቃት ድል ተቀዳጀን ሲሉ ይናገራሉ። ከእነዚህም ውስጥ በወሎ የሚገኘው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ምኒልክ ልዩ ዘመቻ ሲል የጠራውን በዘመቻ አርበኛ አደም አሊ ወይም አባናደው እያደረጉት ባለው አውደ ውጊያ በርካታ ድሎችን አስመዝግበናል ያሉ ሲሆን በዚህም የተነሳ ስትራቴጂክ የሆኑት ከተሞችንና በመቆጣጠር ላይ እንገኛለን ሲሉም ተደምጠዋል። ተራራው ሚዲያም ባገኘነው መረጃ መሰረት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ምንይልክ እዝ በርካታ ተዋጊ ኃይሎችንና የጦር መሳሪያዎችን መማረኩን ማረጋገጥ ችለናል።